ውክልናቸው ለስፔንና ለጣሊያን ነው። የተለያየ ጨዋታ ዕቅድን በሚከተሉ አሰልጣኞች ይመራሉ። ከዚህ ቀደም የነበራቸው የእርስ በእርስ ግንኙነት እንደ ታሪክ ሊነገርላቸው የሚችል ነው። በዚህ ዓመት ከምናያቸው የአውሮፓ ሻምፒየንስ ሊግ ተጠባቂ የግማሽ ፍጻሜ ጨዋታዎች መካከል በግንባር ቀደምነት የሚጠበቅ ነው። በካታላኑ ቡድን በኩል የወጣቶች ጉልበትና ኃይል የሚታይ ሲሆን በኔራዙሪዎቹ ተጫዋቾች በኩል ደግሞ ልምድን የሰነቁ ኮከቦች ይታያሉ። ደጋፊዎቻቸው የእግር ኳስ ትርጉም ከዘጠና ደቂቃ ትግል ባለፈ እንደሆነም የሚገባቸው ሰዎች ናቸው። በማዕከላቸው የሁለቱንም ቡድን መለያ ለብሰው የተጫወቱ ተጫዋቾችን መጥቀስ ይቻላል። የዋንጫ መደርደሪያቸው ተጥለቅልቆ ይታያል። ሁሌም ለዓላማቸው የሚዋደቁና ዝቅ ባለ የውድድር ዓመት ላይ ራሱ ከፍ ብለው ከሚታዩ ቡድኖች መካከል የሚመደቡ የአውሮፓ ሁለት ግዙፎች ናቸው። ግዙፉ የአውሮፓ ሻምፒየንስ ሊግ መድረክ ደግሞ ሁለቱንም ቡድኖች ደጋግሞ አባቅሷል። ዛሬ ምሽት አራት ሰዓት ሲል ደግሞ በግማሽ ፍጻሜ ድግስ በስፔን ካታሎኒያ ኤስታዲዮ ሉዊስ ካምፓኒያስ ላይ ደግሶ ኖ ተፋልማችሁ ወደ ፍጻሜው ለማለፍ አቅማችሁን አሳየው ይላል። ባርሴሎና ከኢንተር ሚላን ሃንስ ዴተር ፊሊክ ከሲሞን ኤንዛጌ ከጨዋታው በፊት የከዚህ ቀደም ግንኙነቶቻቸውን እንዲሁም ደግሞ የዛሬ ጨዋታቸውስ ምን ይመስላል የሚለውን በአጭሩ እንመለከታለን። አብራቸውን ቆዩ። ሁለቱም ቡድኖች የሚያመሳስላቸው አንድ ነገር ቢኖር ለዋንጫ ለመፋለም ቁርጠኝነታቸው ነው እንጂ በሜዳ ላይ የጨዋታ ፍልስፍናቸው ለየቅል ነው። ላለፉት ዓመታት ግን ለዚህ ዋንጫ ማንቀርብ ነበር ቢባል ሁሉም ኢንተር ሚላን መሆኑን ይመሰክር ነበር። ኢንተሮች በሻምፒየንስ ሊጉ 2022-23 የውድድር ዓመት ላይ ከማንቸስተር ሲቲ ጋር የፍጻሜው መድረክ ተፋላሚ የነበሩ ቢሆንም በጨዋታው አንድ ለዜሮ ተሸንፈው ዋንጫውን አታውት እንደነበር የበርካታዎች ተወስታ ነው ቡድኑ ለየት የሚያደርገው ለዚህ ትልቅ ክብር ሲታጭ እንኳን እንደ ሌላ ቡድኖች በረብጣ ሚሊዮኖች የተገነባ አይደለም። ይህ ደግሞ ከኢንዛጊ አሰልጣኝነት ስራ በፊትም ላለፉት ዓመታት በኢንተር ቤት የተለመደ ነበረ። ይልቁንስ የዝውውር ፖሊሲያቸው ብዙውን ጊዜ በቡድናቸው ያላቸው ኮንትራት ያበቃና ነጻ ወኪል የሆኑ ሌላም ደግሞ በዕድሜ ደረጃቸው በሰል ብለው ልምድን የሰነቁ ተጫዋቾችን ማስፈረም ላይ ያማተረ ሲሆን ይህም ሳያሳፍራቸው የስኩዴቶን ዋንጫ በተከታታይ እንዲያሳኩ አድርጓቸዋል። ከምንም በላይ ደግሞ ከቡድኑ የጨዋታ ቅርጽ ጋር ምቾት ተሰምቷቸው የሚጫወቱ ተጫዋቾች ወደ ሳንሲሮ መምጣታቸው የቡድኑን ውህደት ያፋጥንላቸዋል። ኢንተር ታዲያ አሁን ጥያቄያቸው ደጋግመው እያሳኩት የጣሊያን ሴሬ ዋንጫ አይደለም ባሎለ ጆሮው የአውሮፓ ሻምፒየንስ ሊግ ዋንጫ እንጂ። ለዚህም አምና ገና በጥሎ ማለፉ ከተሰናበቱ በኋላ በዚህ ዓመት በአዲሱ ፎርማት ላይ ከወዲሁ ቀዳሚ የዋንጫ ተገማች ቡድን ሆነዋል። የቡድኑ ወሳኝ ተጫዋች ባስቶኒ፣ ዲማርኮ ወይም ደግሞ ኒኮላ ባሬላ ናቸው ብለን ወጣቶቹን ቅድሚያ ልንሰጥ እንችላለን። ነገር ግን እንደ ወይን እየጎመሩ የመጡትን እነ ሃካን ቻናኖግሉንና አቸርቢን እንዲሁም ደግሞ ሄንሪክ ሚኪታሪያንንም ማስታወሱ ይገባል። ከምንም በላይ ደግሞ ለዋና አሰልጣኙ ሲሞኔ ኢንዛጌ ትልቁን ክሬዲት ልንሰጠው ግድ ይለናል። ያንስ ፍሊኮ ባርሴሎና ቢሆን ላለፉት አመታት እንደዚህ ቀደሙ በሚሊዮኖች እያፈሰሱ ተጫዋቾችን አላስፈረሙም። እንደዚህ ስንል ሊታወስ የሚገባው ግን ቡድኖ ያለበትን ፋይናንሻል አቋም ነው። ሃንሲ ቡድኖን ሲረከብ ከዣቪ እጅ የተቀበለው ከላማሲያ አካዳሚ ወደ ዋናው ቡድን ያደጉ ለእግር ኳሱ ጨቅላ የሚባሉ ኮከቦችን ነበር ማስፈረም ችለው የነበረው። ዳኒ ኦልሞ እንኳን የላማሲያ አካዳሚ ምሩቅ የነበረ ተጫዋች ነው። ሃንሲ አሰልጣኝ የሚለው ቃል የሚገልጸው ይመስለኛል አንድ አሰልጣኝ መልበሻ ክፍሉን መቆጣጠር አበቃለት የተባለን ተጫዋች ዳግም ነፍስ መዝራት፣ እንዲሁም ደግሞ በድኖ ባለው በጀት የተሰጠውን ኃላፊነት መወጣት ከቻለ ከአንድ አሰልጣኝ የሚጠበቀውን አድርጓል ማለት ይቻላል። ይህምም ደግሞ ጀርመናዊ አለቃ ተግብሮታል። በባርሳ 2025 ከገባ እንኳን አንድ ሽንፈትን ብቻ የተከናነበ ሲሆን ባለፉት ጨዋታዎች ላይ አንድ ጨዋታ አራት ግቦችን እያስቆጠሩ ሲወጡ ማየት የተለመደ ነው። በአውሮፓ ካሉ አስፈሪ ጥምረቶች መካከል ቀዳሚው እየተባለውን የላሚን የማልና የራፊኒያን እንዲሁም ደግሞ የአንጋፋውን አጥቂ ሮበርት ሌቫንዶቭስኪንም ስራ ማድነቅ ይገባል። ታዲያ ዛሬ ምሽት ከኢንተር ጋር ሲጫወቱ በዚህ ዓመት በተደጋጋሚ የተጠቀሙበትን የሃይላይን ታክቲክን ሎብሎክ ክን ከሚመርጠው የሲሞን ኢንዛጊ የጨዋታ አቅድ ያለው ሽኩቻም ትኩረትን ይስባል። ከዚህ ቀደም ሁለቱ ቡድኖች ባደረጓቸው ጨዋታዎች መካከል ብዙዎች የ2010ን የጆዜ ቡድንን ባርሴሎናን የረታበትን መንገድ ያስታውሳሉ። በቅርብ ደግሞ ኢንተሮች ለፍጻሜ ተፋላሚ በሆኑበት ዓመት ላይ በምድብ ጨዋታዎች ላይ ሁለት ጊዜ ተገናኝተው አንዱን ኢንተር ሚላኖች መርታት ሲችሉ አንዱን ደግሞ ሶስት ለሶስት በሆኑ ያቸው ውጤት ጨርሷል። ባርሴሎናዎች ለአስር ዓመታት ለባለትልቁ ጆሮ ዋንጫ ወደ ቤታቸው አልገባም። ኢንተር ሚላኖች ደግሞ ሳንሲሮ ላይ ሻምፒየንስ ሊጉን ካመጡ 15 ዓመታት ዓመታቶች ተቆጥረዋል። የዛሬ ምሽቱ ጨዋታ የመጀመሪያ ዞር ጨዋታ ቢሆንም አንዱን ቦድኖ ቢያንስ ትንሽ ተስፋ ለፍጻሜው እንዲሰንቅ ይረዳዋል። ፈረንሳዩ አልቢተር ክሌመንት ተርፒን ጨዋታውን በዋና ዳኝነት ይበራሉ። ውጤቱን ሀሳብ መስጫ ሳጥን ላይ ገምጡልን። እኛ እዚህ ጋር ተለያየን፣ ቸር ቆዩልን።